ፉዬና ሶፊ ቅመማ በድጋሚ ዛሬ በሾርት ቪዲዮ አልመጡም መሰላችሁ። በማን ቤት ካላችሁ በፉፉ ቤት የሚያምር አሲር የሚያምር ሙዚቃ እየጋበዛት ማለት ነው። ምን ብላ ጥሩ መሰላችሁ? ጋይስ፣ አንቺ ማምን አለብሽ እኔ ሰው ሙዚቃ መሸምደድ አልችልም፣ ጥሎብኝ ማለት ነው። ያው ሰላም፣ ሰላም ነው ነው እስከ መጨረሻ ያየሁት ማለት ነውና መጨረሻ ላይ ሲያስቅ ቪዲዮውን እስከ መጨረሻ የታችሁት አየፉፉ ቤት ሲያስቅ እንግዲህ ልጅ ሶፊቅ ማለት ነው፣ ካሜራማኑን ወጋው፣ ይህን ቦከሰው ይሁን ዘረረው ይሁን አላቅም ብቻ መጨረሻው ዛሬ ይለቀቃል ማለት ተቆርጦ እንትን ያለው ቪዲዮ ዛሬ ይለቀቃል። ምን ከን በሶፊ ቤት ይለቀቅ ይሆናል። ዙሮ እኔ ዛሬም በጉጉት ነው ያን ቪዲዮ የምጠብቀው ማለት ነው። እስከ መጨረሻ የፉፉ ቤት የተለቀቀውን ቪዲዮ እስከ መጨረሻ ካያችሁት ዛሬም በጉጉት ነው የምትጠብቁት ማለት ነው። ምክንያቱም መጨረሻ ላይ ያየሁት ነገር ያጓጓል። ምንድን የተፈጠረውን የሚያስብህ ነገር ነው ጋይስ ማለት ነው። የቶፊቅን አዘላለል ሰማይ ሰማይ ደርሶ መሬት የዘለለ ነው ይመስለኝ። በቃ ካሜራማኑን እንዲህ አጥፎ በቃ ብዙ ነገር ሲባባሉ ነበረ እና ዛሬ የምንለቀቀው ቪዲዮ ያጓጓል። ደስ ይላል። ሂዱበት፣ ቀጥሉበት። እይማ ግን እኔ የምላችሁ ማለት ነው ወንድማችሁን ፉፉ ግን የቆየ ፍቅር አለበት እንዴ ከሶፊ? አሁን ማለት ነው በደንብ እያንጸባረቀ ነው ማለት ነው። አሁን ጊዜውን እና ሰዓቱን ካገኘኝም በድራማ አስመስሌ ፍቅሬ መግለጽ አለብኝ እያለ እንግዲህ አስተመልከቱት ተመልከቱት። የኔን ልብ ተሸክመች ይዘሽ ትዞሪያለሽ አላት እኮ ማለት ነው። ይገባታል ነገሩ ማለት ነው። ልጅቱም የሆነች ቅመም ጣፋጭ ነገር ነች። በነገራችን ላይ ማለት ነው እነሱ ራሱ እኮ የኛን ልብ ተሸክመው እየዞሩ ነው። እንዲሁ ብዙ ዩቱበሮች አሁን የምንወዳቸው ዩቱበሮች የኛን ልብ ይዘው ተሸክመው እየዞሩ ነው። እንደውም የሙዚቃ የኛ ነው የሚሆነው ምንድነበር ነበር መጀመሪያ የሚለውም ያው እናዛቆች በላሽ ደሞ እንዴት ታምሪያለሽ ነው የሚለው መሰል። ሙዚቃ ሲጀምር ማለት ነው ዙሮ። ሙዚቃው ለራሱ በዚህ ሰሞን ቫይራል የወጣ ሙዚቃ ነው። በጣም ብዙ ሰው ይወዶታል። በቃ ቲክቶክ ላይ በቃ በዚህ ሰሞን እሱ ነው እንትን እያለ ያለው ማለት ነው። የሆነ ሰው ቪዲዮ መስራት ሲፈልግ በሱ ሙዚቃ ነው የሚሰራው። የሆነ ሰው የሆነ ፎቶ ማቀናበር ሲፈልግ በዛ ሙዚቃ ነው ይሄ ዛሬማ። ልቤን ተሸክመሽ ይዘሽ ቱዦሬያለሽ በሚለው ሙዚቃ ማለት ነው እና ብዙ ሰው ያበደበት ሙዚቃ ስለሆነ ፉፉና ሶፊ የማበዱበት ላችኋለሁኝ። እና ቀጥሉበት። እና አሁን እንግዲህ ምንድነው እናደርገው? ያው ቲክቶክ ላይ እናንሸራሽረው ማለት ነው። እያወረረን ከፉፉ ቤት የተለቀቀውን ቪዲዮ ኮፕሊንግ እያደረግን እያወረድን ማለት ነው። ከዛ ቲክቶክ ላይ እናንሸራሽረው ማለት ነው። እና ከዛ ይጣመሩ፣ ቶፊካ ህይወታቸው ይውጣ

ወይ ኔ ስሙ አጠፋብኝ ስሙ አጠፋብኝ ጋይስ ካስታወሳችሁ ካወቃችሁ ታወቃቸዋ ነው ከሷ ጋር ይሰራል ማለት ይመስለኛል እና አሁን ግን አይውጣ ወዲያውማ ማን እንዲ ወዲያው እንዴት ሚስቱን ወዲያው የሚለቅ ይመስላችኋል ሞኝናችሁ እንዲ አሁን ይውጣ ምትሉ ምንም ብትሆንኮ ሚስቱና ስለዚህ አሁንማ ጥሏ ይወጣ ማለት ነው ጥሏ ይወጣም አሁን ማሁን ብዙ ሳይቧከስ ብዙ ፉፉዬን ሳይፈታተነው ማለት ነው። እንዴት ሚስቴ እንደዚህ እንዴት እንዴት ትወስዳታለህ? እንዴት እንዴት ደፍራሄ ነው ምናምን፣ ብዙ ብዙ ቡክስና ተኩስ ሳይደራረጉ ማለት ነው። አሁንማ አይወጣም፣ ይውጣም ለማለት ከባድ ነው አሁን ማለት ነው ጋይስ። ቀስ ቀስ በሉ እየተረጋጋችሁ ግን፣ ፉፉዬ ቆየ ፍቅር አለበት። አሁን ይሄ በደንብ እያንጸባረቀ ነው። በደንብ በደንብ በደንብ እንትን ሲሉ ያኔ

ደስ ይላል። ዝም ብሎ በቃ ደስ ካለኝስ ደስ ይላል። ደስ ይላል ነው የሆነ። ደስ ካላችሁ የሆነ ነገር በምን ትገልጻላችሁ? በቃ ደስ ይላል የሚለው ቃል ራሱ ያጥረዋል። ግን ደግሞ ደስ ይላል ብላችሁ ታልፋላችሁ ማለት ነው እና ደስ ይላል። ይሂዱበት፣ ቀጥሉበት፣ ይስሩበት። በደንብ በደንብ ይስሩበት። ገና ማለት ነው። በደንብ በደንብ ብዙ ብዙ ብዙ አይዲያ አለ። ብዙ ብዙ ብዙ የሚሰሩ ምርጥ ምርጥ አይዲያዎች አሉ ማለት ነውና እነሱን ይዘውልን ይመጣሉ። ፋፈታ እነሱም እየተዝናኑ እኛም እየተዝናነን፣ አዎ እናያለን ማለት ነው። አዎ እና እምቦጣን እኛ ስናልቅ ስንዘን፣ ስለዚህ እነሱም ይዝናኑ፣ እኛም ቪዲዮዋቸውን እያየን እንዝናናለን። የሀገራችንን እንትን እናያለን። ሰርዶ ማለት ነው። ሰርዶ ታውቃላችሁ፣ ሳር ማለት ነው። ሰርዶ ሳር ነው፣ ግን ሰርዶ የሚባል አለን እንጃ እኔ በሁሉም ሀገር ሰርዶ ነው ስም ወይስ አላውቅም። ሳር ነው ግን ሰርዶ ሳር ተለይቶ ሰርዶም ይባላል ለማለት ነው። የሀገራችን ሰርዶ ሳር እያየን ያው እነሱ በየመዝናኛው ምናምን እየሄዱ ስለሆነ ቪዲዮ የሚቀርጹልን እንደ እኔ ልብስ እየተኮሱ አይደለም። ቪዲዮ የሚቀርጹልን ልብስ እየተኮሱ ወይም ደግሞ ምግብ እየሰሩ ወይም ደግሞ ሌላ ነገር እያደረጉ ቤት እያጸዱ፣ ወይም መከንሳዬ አሯሯጠው አይደለም እኮ እነሱ ቪዲዮ የሚቀርጹልን እነሱ ቪዲዮ የሚቀርጹልን ሀገራችን ላይ አሪፍ ቦታ በቃ አረንጓዴ የበዛባት ቦታ ላይ ሄደው በቃ ለማየት የሚማርክ በቃ ለተመልካች የሚማርክ ለተመልካች ደስ የሚል ተመልካች ሲያዩ በቃ ውስጡ ደስ በደስታ የሚሞላበት ቦታ ሆኖ ነው ቪዲዮ የሚቀርጹት ማለት ነው። ለኛ እኮ ያስባሉ፣ ለኛ ያስባሉ ማለት ነው ጋይስ ልባችንን ይዘው ተሸክመው እየዞሩ ስለሆነ ሙዚቃው ነው እንደዛ ያለው። ይህንችማ ምናልብሽ ልብ ይዘሽ ተሸክመሽ ትዞሪያለሽ ያለው ሙዚቃው ነው። እና ስለዚህ ደስ ደስ የሚል ነገሮችም ወደፊት ይለቁልን ይሆናል ይለቁልን ይሆናል። ስህተት ካለ ስህተት እየነገርን እና አብረናቸው እንጓዝ እንጓዛለን ማለት ነው። አብረናቸውም እንጓዛለን። አዎ እነሱም ይበርቱ እኛም አብረን ለመጓዝ ጠንካራ እንሆን እንበርታ በላይክ በሸር ማለት ነው። በላይክ በሸር በሰብስክራይብ ማለት ነው። እኔንም ሰብስክራይብ አርጉኝ ጋይስ፣ ሰብስክራይብ አርጉኝ ሲ አስር ሺህ አስገቡኝ፣ አስር ሺህ አስገቡኝ። አስር ሺህ የምገባው ግን መቼ ነው? አይ አንድ ቀን እገባለሁ፣ ዝም ብሎ ይታየኛል። አንድ ቀን እንደምገባ ማለት ነው፣ ግን መቼ ይሆን? ያው ጊዜ ይፈጅ ይሆናል እንጂ አንድ ቀን እገባለሁ ማለት ነው። እና ግን እናንተም ተባበሩኝ፣ ሰብስክራይብ አርጉኝ፣ ላይክ አርጉኝ፣ ሻራ ሼር አርጉኝ አርጉኝ ችግር አለው ችግር አለው። ምግብ ስራ ሰለቻችሁ? የምግብ እኔም ኢትዮጵያ ልግባና አሪፍ እነ ቶፊጋ እነ ፉፉጋ ቪዲዮ ልስራ ጋይስ፣ ልግባና ልስራ፣ ልግባና ልስራ፣ እነ ሶፊጋ ምናም ሆኜ ልስራ። ከዚህ ተበረ ይኑ ይመደን ቤት ነው የሚያዋጣኝ፣ ኢትዮጵያ ያዋጣኝ። ምይቱ ባይወጣም የሚመደን ቤት ነው የሚያዋጣኝ፣ ኢትዮጵያ ያዋጣኛል። በየባስ በነገራችሁ ላይ ወጥሬ ብሰራ ኑሮ ማለት ነው የትም እደርስ ነበረ ግን ዩቱብን እኔ እንደ እንትን ነው የምቆጥረው እንጂ ያኔ እንትን እንደ እንትን አይደለም ለኔ ማለት ነው። ለኔ ያኔ ምክንያቱም በስራዬ ነው እዚህ የመዳምን ስራ ነው ትኩረት በደንብ የማደርግበት ማለት ነው እንጂ ትብን አይደለም። ዝሮ እናንተም ተባበሩ፣ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። በእያላችሁ በሰላማችሁ በዝት ረፊ በልኝ ወዲያ አገሬ ልጆቼ ቀመሞች ባይ